ሰላም ሰላም፣ ቤተሰብ እንዴት አደራችሁ? ደህና አደራችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን ወደ ኢትዮጵያና ኤርትራን በያላችሁ በሰላማችሁ ብዝህ ትርፍርፍ ይበለልኝ እላለሁ። ያው በቃ የእነ ሀይሚ ፍቅር ሊገለኝ ነው፣ ረክረክረክ እነሱ ልጆች ሱስያ እያስያዙኝ ነው። በቃ ስለ እነሱ ካላወራው ይጨንቀኛል፣ ይደብረኛል፣ ይቆርጣጥመኛል ማለት ነው። በቃ ለመጀመሪያ ጊዜ ዱባይ ላይ በጀልባ የተከበረ እኔ ቪዲዮውን ስንት ጊዜ እንዳየው ማለት ግን፣ አንድ ሰው የአንድ ሰው ቪዲዮ ማየው ከአንድ ጊዜ በላይ ማየት አይችልም ማለት ነው። ግን ቢቻለኝ ብዙ አካውንት ኖሮኝ ባያቸው ደስ ይለኛል። በቃ ምን ብዬ ልንገራችሁ ማለት ነው። ታስታቃላችሁ ሀይሚ ማለት ያች መጽሐፍ ቅዱስ ላይ ያለችው ሴት ልባሟ ሴት ናት የእውነት ማለት ነው። በቃ ታሪክ ሰራች፣ በቃ ታሪክ አስመዘገበች። የእውነት እናንተ ንገሱ ማለት ነው። ታቃላችኋል እውነት ልባምን ሴት የሚያገኝ እሱ የተመሰገነ ነው ይላል የእግዚአብሔር ቃል ማለት ነው። እና ብሩክ እውነት አንተ የተመሰገንክ ሰው ልባም ሴት ማን ሊያገኛት ይችላል? እሱም የተመሰገነ ነው ይላል የእግዚአብሔር ቃል ማለት ነው። ልባም ሴት ማግኘት በጸሎት ነው የሚገኘው። የእውነት የምነግራችሁ ማለት ነው። አስተዋይ ሴት በቃ ለሰው አሳቢ ሴት የምትገኘው ከእግዚአብሔር ዘንድ። እና ብሩክ የሀይሚን ያገኛት በጸሎት ነው ማለት ነው። እና ይሄ ሁሉ የአንቺ ውጤት ነው። አንቺ ባትመጪ ይኖረ እኔ ራስ ሁለት መቶ ሺ መች ገባ ነበረ ዱባይ ራሱ መቼ ይመጣ ነበር የእውነት ይህን እኮ የምልህ ብሩክ ሀይሚን ብቻውን ብትሰራ ብሩኬን ብቻውን ቢሰራ ዱባይም አይመጡ ገባችሁ አይደለም በቃ ብሩክ የሀይሚ ድምቀት ናት ሀይሚ ደግሞ የብሩክ ድምቀት ናት የእውነት የምነግራቸው ማለት ነውና በቃ ብዙ ጊዜ ከመንት ሰ የኔ ጨረቆች ሱሶች የኔ ማር በቃ እናንተ ትለያላችሁ የምትባሉትና በቃ ይህን ያህል የሰው ፍቅር መስጠት መታደል ነው መታደል ነው እና ያ ሀይሚ ደግሞ ምን አባቱ ለብሩክ ያልሆነ ቴ ለብሩክ እንዳደምሩ እንዳደምሩ በኢትዮጵያ ድርሃም አሁን በኢትዮጵያ እንዳደምሩ ምን አባቱ ማለት ነው እና ታዩ ለቀጣይ እንድትመጡ አያደርጋችሁም ማለት ነው እና ሂሳቡን ካሰባችሁ ጭንጭንቅላታችሁን የሚመተው እና ባይዘብ የሚሄዱበት ቦታ ራሱ እኮ በጣም ውድ ውድ ቦታ ነው። ጽድ ጽድት ያለ ቦታ ነው የሚሄዱት ማለት ነው እና ግን ይሁን እናንተ ደስ ይበላችሁ። ዋናው የሰው ደስታ እናንተ ከተደሰታችሁ፣ ለሚሊየን ብር አይወጣም። ከአንተ አይበልጥም። እንዳልሽው ያው ከብሩክ አይበልጥም። ከብሩክ የሚበልጥ ነገር የለም። ከአንቺም የሚበልጥ ነገር የለም። እሱ አንቺን ለማስደሰት አይደለ እንዴ? ትኬት ሲከስር ተመልሶ ድጋሚ ትኬት የቆረጠው ባለፈው ለአንቺ ብሎ አይደለ እንዴ? ያራዘመው ቀኑን ራሱ ማለት እና ለብሩክ አይደለም ጀልባ፣ ቢቻል ቢቻል ዳይመንድ ራሱ ቢሰጥ አያን ሰውም ለዚህ ለሸበለ ለዚህ ለፈረንች እና በቃ ምን ብዬ እንደምነግራችሁ እኔ አላውቅም። እና ኢንስታግራም ላይ የለጠፉት ፎቶ አለ፣ ግን ኢትዮጵያ እያሉ የተነሱት ነው። እና በቃ ኮሜንት ሳነ የኔ ጨረቆች የኔ ማሮች አለው በታድላችሁ የሁሉ የሚወድ ሰዎች አላችሁ። ሁሉ ሰው የሚወዳችሁ ሰዎች አላችሁ። እና አንዳንድ ጊዜ እግዚአብሔርና መስግኑ ልጆቻቸውም ራሱ ሳይወለዱ እነዛ ልጆች አራቱ ልጆች ታሪክ ሰርተዋል። ሲወለዱ ደግሞ ገና የበለጠ ታሪክ ይሰራሉ ማለት ነው እና በጣም የእውነት የእውነት ማለት ነው ግን በጣም ደስ ይላል የእውነት እውነት፣ በጣም ደስ ብሎኛል ማለት ነው። እና በቃ ለመጀመሪያ ጊዜ አሁን ሌላ ሰው መጥቶ ሲያክብር እንደዚህ አሁን ቲክቶክ መቶ ሺህ ያገባ ሌላም ሰው ዩቱበር መጥቶ ቢያክብር አንደነቅም፣ ለምን እነ ብሩክ አክብሮ አይተናል፣ አንገረምም ማለት ነው። እና በቃ ደስ ደስ ይላል የእውነት ደስ ነው የሚለው እና እኔ ባይ ዘ ወይ በጣም በጣም ደስተኛ ባለው ነገር ላይ ማለት ነው። እና ፍቅራችሁ ልምልም ይበል። ይህን ያህል ሰው ማግኘት ማለት መታደል ነው። በልፋት የተገኘ ውጤት ነው እና ይህንም ለፍተህ አይደለ እንዲያገኘ ኮ ብላለች። ሁለት መቶ ሺ ማለት በአንድ አመት ውስጥ በጣም ከባድ ነው። ይጂው ማለት የሚሰራው ሰው ነው የሚያውቀው እንጂ ወይ ጸጥ ብላችሁ ሰው ስለወደዳችሁ ምናምን አይደለም። በጣም ጊዜ ይፈልጋል። ብዙ ነገራችሁን አታችሁ ነው የምትሰሩት። ና አይደለም ሁለት መቶ ሺ ሌላ ሶስት አራት መቶ ሺ ቢገባ ብሩክ የልፋቱ ውጤት ነው። ስለሰራ ነው ባይሰራ ኑሮ አይመጣም። እውነት ነው የምላችሁ፣ በጣም ከባድ ነው። በቃ ብዙ ነገር ነው ጊዜ የሚፈልገው፣ ጊዜ አይምሯችሁ፣ በቃ ትኩረት ይፈልጋል። ቪዲዮ ታየልኝ አልታየልኝ፣ በጣም ሰቀቀን ነው እና ያ ነገር ለእሱ ብዙ ዋጋ ያስከፍሏል። በቀላሉ አይደለም የሚገኘው ማለት ነው። ከዜሮ አንድ ዜሮ ብላችሁ ነው አንድ የምጀምሩት፣ ከዛ ሁለት እያለ የሚቀጥለው ማለት ነው እና እናንተ ዛሬ ላይ ዱባይ መምጣታችሁን እራሱ መቻሰባችሁት ግን እግዚአብሔር ትልቅ ስለሆነ ነው፣ በነገሮች ሁሉ ጣልቃ ስለገባበት ነው ዱባይ የመጣችሁት እና እናንተ ይገባችኋል። የስራ ውጤታችሁ ነው የምትሰሩት ስራ። ሀይብሶ ደግሞ ሀይሚ የሴት ጨዋ የሴት ተምሳሌት ናት። የእውነት የምነግራችሁ ክብሯን የምጠብቅ ምን ብዬ ልንገራችሁ ሆና የምትገኝ ሴት አብሶ ለቡቡ ያላት ክብር እና ሪስፔክት በጣም ሳላደንቅ ዳጣ አላልፍም። ተከባብረው ተቻችለው በቃ ብዙ ነገሮችን ተላልፈው ያሉ ሰዎች ናቸው እና በቃ ይገባዋል፣ ብሩክም እሷ ማለት ነው እና አሁን ደግሞ ሀይሚሻን ሁለት መቶ ሺህ ብናስገባት ደስ ይለኛል ማለት ነው ያው ከዱባይ ያሉ እሷም ሁለት መቶ ሺህ ገብታ እሷም እዚህ ጀልባ ላይ ብታከብር ደስ ይለኝ ነበረ ግን ያው ትንሽ ሜቢ ሰባ ወይም ሰማንያ ሀያ ምናምን ሰብስክራይብ ነው የሚቀራት፣ ትንሽ ነው የሚቀራት ማለት ነውና ብዙም አይደለም እና ብናስገባት ሀይ፣ የት የሄዳችሁ ሼር ምናምን እያረጋችሁላት፣ ሀይሜን ሁለት መቶ ሺህ አስገብተናት እሷም ዱባይ ታክበር ነው የምላችሁና፣ የእውነት በጣም በጣም በጣም እኔ ቃላት የለኝም የእውነት ይህን ያለ ሰው ማግኘት በዚህን ያለ ሰው መውደድ ማለት በጣም ትልቅ ነገር ነውና እናንተ ትለያላችሁ ነው የምለው።